ሰላም ናችሁ? ጉሩሬቦ ቡሩኬ፣ ዛሬ ዳቦን በአንድ እጁ፣ ጆኩን በአንድ እጁ፣ ትን እንዳይላት ሚስቱ እንደው ደስ ሲል እኮ እንደው ወይኔ ወይ ወይ፣ የኔ እንደ ጆሮ፣ ጆሮው ላይ ደግሞ ሽንኩርቱ እንዳቃጥለው ጆሮው ላይ አድርጎ፣ የኔ አንበሶች የኔ አንበሶች! የታባቱ ስና ዛሬ እንደው ሽንት በሽንት እኮ ነው ያደረጉን።

ፊቷን እኮ በፊት ብሩኬ ብቻውን ሲገባ ትስቃ እንዴት እንደሚያደርጋት ዛሬ ዘቆላት ናት። ያቺ ፍሪዝ ያደርገችው እኔ ብቻ ኮመንቱ ነው። ቆይ ዛራ ላገኛት ምን እንዳለች ታውቃላችሁ? ፀጉሯ ይውለቅ፣ ቅጣት ፀጉሯን አውልቅ የሚል ፊልተር ታንሳ።

ቆይ ሊሆን ነገር ነገርሽ ነበር ጠፋብኝ። ዛሬ ማለት ነው ጠብቄ ነበረ ያንን ጠብቄ ነበረ። ሁለት ቀን ይመጣል ብለም ማለት ነው ልንነሳበት፣ አልመጣም እንደዛ ያልኩት ብላለች። አባይ ማነች አባይ። ኮሜንት ይሳደባሉ ነው ኖ እንትና እኔ እናቴ እኔ እንትን ብሎ ታውልቅ ያልኩት እኔ እኔ ብሌንዬ ፍቅርን ግቢ አልኩ አትቀድም አለ። የፍቅርን ኮመንት አንብቡ እና መልሱልኝ ኮፕልንክ አድርጉልኝ እናንተ። ይሄ ሪፖርት ሰቶኛል። ፈረንጅ ፈረንጅ እየፈለግኩልሽ ነው ትለኛለች። እንደ እንደ ሀና ነንም ለምንድን ነው የምትገ- የምትገልብተሽ የምትስኪባል ኔትዎርክ ውስጥ ሰዓት፣ ታዲያ ሌክቶን የያዛ መሰለኝ

ዩዘር የለችም። ዩዘር ሰላይ ነች ከሁለአናንወየወአናንወ አለኩ ሴትዮዋ ስልክ ወጣ ብላ ማለት ነው። በእሷ ቤቷም ስራ እዛ ይሞታለች። ክላሷን እውሳይንትማቀው ኔትዎርኩ አይደል እምትክርም ብዙን ጊዜ ቀይ

እነዛ አሮግቶች ሰፈር የእሱ ሰፈሮች እንዳዩ የብሩኬ እንዳዩ ነው፣ ግን አይመስለኝም። የሁለቱ ወዳጆች ይመስሉኛል። እነዚህማ እንደው አይን አላቸው፣ የሚያውት እንደዚህ የሚያቸው ሚመለያየሚመጡሉ ጉድ እንዳያረጓችሁ፣ ጉድ እንዳያረጓችሁ። ሌላ ቀላሉ የላሞቹ ሰሆነ ቀርም አንችው እንዴት ናቸው? እዛ እንዳይሆኑጣን። እንዴት ነሽ? አረ እኔን ነው ፍቅር የያዘኝን፣ ምን አገባኝ ስለነዛ እኔ ትናንት አየኋቸውና ፍቅር ያዘኝ። ምን ይሻለኝ? አዎ ጀመረብን እንጂ እየባሰ ግን፣ ሄዳችሁ አባን ፖርታሬ ከፍታችሁ ዩ ዩ ላይክ ላይክ ላይክ፣ ሀያ ሺህ ከሞላ ብሏል ብሩኬ። እስቲ እንደው ዛሬ አሁን አስር ሺህ እየተጠጋ ነው ላይኩ። በርቱልን። አዎ ላይክ ላይክ አድርጎ ይዝና ነው ነገር አደርጋለሁ ብሏል። ምን እንደሆነ እናቀ ባይገባም አደርጋለሁ ብሏል። እሱ ደግሞ ያለውን ያደርጋል እኮ በተግባር ባለተግባር ነው ሰው። በዛሬው ራሱ የማያስፈልጉትን ሰዎች አስወግዳለሁኝ ብሏል። ራሱ አስወግዳለሁ አለ። በቃ ይሄ ነው፣ ወንድ ቆራጥ ነው እንደዚህ አላለም እንዴ? እንትና እኮ ነው እንትኑን ሽንኩርት ከላይ አደርግባት ይላል። አይ ታሳዝናለች፣ አትወድም እኮ አለ። አትወድም ሽንኩርት ሲያፈጣ ግን፣ እኔ የሆነ አሁን አልናገርም ግን በጭንቅላቴ ውስጥ እሱ ያሰቡን እያሰብኩ ነው። እንደዛ ነገር ነው የሚያስወግደው፣ በዛ መንገድ ብቻ ነው። እኔም እንደዛ እኔም እንደዛ ገባሽ ጥሩ ነገሮች ይመጣሉ ብሏል። እና በዛ ነው እንጂ የሚያስወግደው እንዴት አርጎ ማስወገድ አይችል አንድ ቀን ሚሊዮን ሚሊዮን ነው የሚገባው። ሁለት ቀን ሶስት ቀን እያቆየ ሰርፕራይዝ ባደርግ ይሄው ከስራ አየሽ፣ እኔ ያሰብኩትን

አይ፣ ሚስዩም አለች። አይ ሚስዩም ሚ የእኔ ውድ ሂጅ። በጣም ነው የምንለው ልጅ።